ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የእፁብ ድንቅ ሚዲያ ተከታታዮች በሙሉ እንዴት ናችሁልኝ? እኔ በጣም ደህና ነኝ እግዚአብሔር ይመስገን። ለዚ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። ሀይሚዬ እንግዲህ በቲክቶክ ስቶሪ ላይ ፖስት ያደረገችው ነገር አለ ሚስጥርህን ለራስህ ብቻ ያዘው ወዳጅህም ሌላ ወዳጅ አለው ብላለች። እንግዲህ እና ዛሬ ደግሞ እንዳያችሁት እንግዲህ የተፖሰተ ቪዲዮ ነበረ፣ በጣም ትንሽ ወጣ ያለ ቪዲዮ ሆኖ፣ በነገራችን ላይ እሱም ደግሞ ቢያንስ ዛሬ ሰላም ይወርዳል ብለን አስበን ነበር ብዙዎቻችን ወደ ነበረበት ያለው ነገር ይጠናቀቃል በማለት ላይ ነበርን። ጭራሽ ነገሩ እየተባባሰ እየተባባሰ ነው የመጣው። ሀይሚም በራሷ መንገድ የወሰነችው ውሳኔ አለ፣ እነዳኒም እንደዛው፣ እነብሩኬም እንደዛው። ብሩኬ አሁን ትናንት የመጨረሻ ብሎ ነበር የመጣው መጨረሻ ላይ ድብድብ ነበረ፣ ዛሬም እንደዛው በጣም ነው የሚደብረው። እና ይሄ ነው ይሄ ነው ለማለት እራሱ ግራ ያጋባል ሀይሚዬም የራሷን ህይወት ትታ እንግዲህ የነሶሲንና የዳኒን ህይወት ለማቃናት ደፋ ቀና እያለች ነው። ለብሩኬም ደግሞ ከዚህ በኋላ ከብሩኬ ጋር መቀጠል አልፈልግም፣ በቃ ጭራሽ ማግኘትም ደግሞ አትፈልግ ነው የተናገረችው ና እሱም ከመጣ በኋላ ከሶሲ ጋር ነበር የመጣው። መጀመሪያ ያው የተገናኙት ከዳኒ ጋር ነው። ዳኒ የሚያደርገው ሪያክሽን በጣም የሚያስጠላ ነው። እንደውም አንዳንዶቻችሁ ትናንትና ብሩኬን ሶሲ ስትነካው አልነበረም ወይ ምናምን ያላችሁኝም ልጆች አላችሁና፣ እሱ ሌላ ጉዳይ ነው። ግን ዛሬ አታኩራችሁት ከሆነ ፀጉሮቿን ምናምን እየነካካ ትከሻዋን የሆነ የሆነ ነገር እያላት አይዞሽ ምነግርሽ ነገር አለ የሆነ የሚያደርገው ነገር በጣም የሚደብር ነው። የዳኒ ቁም ነገር ማለት ነው እና በዛ ሰዓት ሐይሚ አሁን ጸጥ ብላ ስታየው ነበረ። ቢያንስ እንደዛ ማድረግ አለበት ብዬ አላስብም እኔ በበኩሌ ማለት ነው። ይሄ እሱ ከዛ የበለጠ አድርጓት የለም ወይ ምናምን ለምትሉት ነገር እሱ እሷ ከተባባልን ብዙ ነገር አለ። አሁን እኛ ሁላችንም የምንፈልገው ስላለፈ ነገር ማውረት አይደለም። አሁን ይሄው ሳምንቱን ሙሉ ስለ አንድ ነገር ብቻ ነው የሚወራው ስለ አንድ ነገር ብቻ ማለት ነው እና እሱም ለአውራ ካሌ ድሮን ይናገራል። ገባችሁ አይደለ? ግን ያ አደለም ዋናው ነገር። ምንድን ነው ሰላም እንዲሰፍን፣ ወደ ድሮ ፍቅራቸው እንዲመጡ ነው የሁላችንም ፍላጎት ማለት ነው። እና አንዳንዶቻችሁ አሁን ያልተረዳችሁ ልጆች አላችሁ። ሀይሚን ለምንድን ነው ይቅርታውን ማትቀበዩ? ለምን ስል የሆነ ሀይሚን የጠለኋት ነገር አድርጋችሁ የምታስቡ ልጆች አላችሁ። ይሄ ትልቅ ስህተት ነው በነገራችን ላይ የምትወዱትን ሰው አስተያየት ስትሰጡት ካለበት ነገር ይስተካከላል ማለት ነው። ጥፋቱንም ሽፍን እውነቱንም ነገር ድብቅብቅ ምናምን የሚደረግ ከሆነ ይሄ ጥሩ አይደለም። እኔ አሁን የሆነ ነገር መስራት የሌለብኝን ስራ ብሰራ ማዜ ጎበዝ በርቺ ቀጤበት ካላችሁኝ፣ ገደል ሰደዳችሁኝ ማለት ነው። ግን እውነተኛ ወዳጆች፣ እውነተኛ እኔን የምታደንቁኝ ከሆነ ስህተቴን ማዚ ዛሬ የሰራሽው ስራ እንደዚህ ጥሩ አይደለም፣ ለምን እንደዚህ ሰራሽ? እንደዚህ መሆን የለበትም፣ እንደዚህ ብታደርጊ ብትሉኝ፣ አንደኛ ታበረታቱኛላችሁ፣ ሁለተኛ ከስህተቴ ይታረማሉ፣ ጥሩ ነገር አደርጋለሁ ማለት ነው። እና እንደዛ ነው። ያንን ስትሉኝ ግን አልጠላችሁኝም፣ እንደውም ዘደዴን ሽፍንፍን የምታደርጉልኝ ከሆነ አትወዱኝም ማለት ነው። እና ሀይሚና አሁን እኔ ለምን ይቅርታ አጠይቂውም ለምን ዳኔ እንደዚህ ሲያደርግሽ ዝምት ያለሽ ምናምን ስል በሌላ ነገር አትዩት። እውነት ነው የሚላችሁ እኔ የምፈልገው ሀይሚ ከብሩኬ ጋር ሆና አንድ ላይ ልክ እንደ ድሮ ፍቅራቸው እንዲሆኑ ነው እንጂ ሌላ ነገር አይደለም። እና በተለይ ዛሬ ላይ ያየነው ነገር በጣም ያስጠላል። ብሩኬ ከመጣ በኋላ ራሱ አንተ ስትመጣ አንተ ያለህበት ሰላም አይኖርም ምናምን ስትለው ነበር፣ ሁሉ ማለት ነው። ከሶሲ ጋር ለምን መጣ? ሶሲ ለምንድን ነው የሚያስከትላት ለምትሉት፣ ደግሞ እሱ እንግዲህ እንትኑ ነው የተሰጣቸው ገጸ ባህሪ ነው። ውዶችዬ መነካካቱን ገጸ ባህሪ ነው እንዳትልኝ ብቻ። ወይኔ አይ ቁም ነገር ግን ማለት ነው ያለው ነገር ግን ትንሽ እጅ ይችላል። እውነት ቢቆም ይሻላል። እኔ እንደ እኔ ማለት ነው ረ አመለኛው ሄድልን አመለኛው እኔ አመለኛው የብርኬ ወንድም ሄዶ የሆነ ነገር መፍትሄ ቢሰጥልን ጥሩ ነው። እነዚህን ልጆች ጨንቃል ግን እኮ ድብድብ ያለበት ዛሬ ራሱ እኮ ያጣም። አይ ዳኒን ማይበለው ቤተሰብ ይበለው በለው ዳኒ። እኔ ዳኒ በጣም ያናደደኝ ነው ቁም ነገር የሚናገራቸው ነገሮች መከበር በከንፈር ነው። ስታከብር ትከብራለህ፣ ካላከበርክ ደግሞ ትወርዳለህ ማለት ነው። እና ብቻ እንግዲህ ቡራዬ አይዞ ጠንከር ማለት ነው። እኔ እንደውም ብራ ቢረቃቸው ይሻላል ብዬ ነው የማስበው። በቃ ይተዋቸው እስኪ ለትንሽ ጊዜ ሁሉንም የሚተዋቸውና ገለል ይበል። ከዛ ተረጋግቶ ከራሱ ጋር ሆኖ ማናገርም ካለበት ሀይሚን ብቻዋን ማናገር ነው ያለበት እንጂ ይሄ ሁሌም እየተያያዙ እየመጡ አንተነህ ነገር የምትበጠብጠው አንተነህ፣ አንተነህ የሚባባሉት ነገር ትንሽ ይደብራል። በጣም የሚደብረው እና ዛሬ ላይ የታየው ነገር ተገቢ አይደለም። ሲቀጥል ተገቢ አይደለም። በተለይ ዳኒ ከሀይሚ ጋር የቀረበበት ሁኔታ በጣም የሚያስጠላ ነው። ቤተሰብ እውነት ሀይሚን የጠቀማችኋት መስሏችሁ ከሆነ ከዳኒ ጋር ሆና እንደዛ ስትሆን ትልቅ ስህተት ነው። ልጅቷን ገደል እየከተታችኋት ነው። እውነት ነው የሚላችሁ እና ሀይሚ መራቅ አለባት ዳኒን። ዳኒ የሚያደርገው ነገር ለሀይሚ ማለት ነው በጣም መጥፎ ነው መጥፎ የሆነ ወደ ሌላ ነገር ነው የሚከታት ማለት ነው። አይታወቅም፣ የሰው ልጅ የሚያርፍበት እና ገና ለገና ብሩኬን በቀላለሁ ተብሎ ሌላ ነገር ውስጥ መግባት አስፈላጊ አይደለም። እና ሀይሚ ደግሞ በጣም ጎበዝ፣ ጠንካራ፣ ብልህ የሆንሽ ልጅ ነሽ። ራስሽን ጠብቂ። ብዙም ነገሮችን ባታገን ማጋነን ባታጋን ነኝ ወይ? አማርኛ ሊጠፋብኝ ነው። እናንተ ሁት ባታጋን ነኝ ወይ? አሪፍ ነው ማለት ወይኒ፣ ዛሬ እና ውዶች እስኪ ለማንኛውም በሌላ ቪዲዮ እንመጣለን። ያለውን ነገር ደው ቅልፍ የመጥቷ አለሁ አሁን ማለት ነው እና መልካም ጊዜ ይሆንላችሁ። አትጨናነቁ። ለማንኛውም አታስቡ። ያለው ነገር ይስተካከላሉ ብዬ አስባለሁ።